ዲያስፖራ ተቀምጠሽ ላይፍሽን እየቀጨሽ ትትትት ካልሽ በኋላ ድራፍት ልትጠጭ ወጣሽ። እድሜ ልክሽን የጠላት የጠላት ምናምን የሚል ከእናንተ እርስ በራስ ጠላቶች ናት። ዩዝለስ ዩዝለስ፣ ቤታቸውን ማስተዳደር የማይችሉ ቤት ውስጥ ተዘግተው የሚውሉ አሜሪካ ሀገር ተቀምጠው የአሜሪካን ሲስተም ኑሮን የማያውቁት። እነዚህ ሰዎች ቢያሸንፉ እኔ ባህርዳርም ይገባሉ ብዬ አላስብም። ያኔ እኔ አቆማለሁ። እነሱ መንግስት ምናምን ከመሰረቱ ኢትዮጵያ የምትባል ስለምትፈርስ ምን አደርጋለሁ። ይሄ ያስፈራኛል። እነዚህ ሰዎች ቢመጡ ጦርነት ያልቅና ሌላ ደግሞ ጦርነት ይጀመራል። ስልጣን ላይ ከመጡት ታንኩን ባንኩን ስለሚይዙ ሰልባጅ ባሪያዎች ገዝቷል አብይ በቃ የፍሪ ባህሪ አኝኮ ዩዝለስ እያለ ጣላቸው። ወጥተው በሚዲያ የሚጮሁት ለውጥ ሊያመጡ ሳይሆን ለሚከፍላቸው እየሰሩ ለመምሰል ነው። አማራ አንገቱ አንድ ነው ምን ማለት ነው? ኦሮሞስ አንገቱ አንድ ነው። ምንድነው አንገት አንድ ነው ማለት? እርስ በርስ ነው የሚተላለቁት። አላልኳቸው አንዱ አንዱን እየፈጀው ነው። ቦታ ያልተቆጣጠረ ዘመቻ መሰረታዊ ለውጥ ያላመጣ ዘመቻ ምኑ ነው ዘመቻ የሚሆነው? ማፈር። ደህና ሰንብት እኮ ነው እናንተ ጋ ያሉ ደንቆሮ መሃይም የቤት እስረኞች ሸርን ጁሹ ሲሉ በሚዲያ ከዚህ የበለጠ ውርደት የለም። የጀርባ አጥንት የለው የሆነ አካልን ካልታከቀ መቆም አይችልም በራሱ የባንዳነት ጫፍ በዚህ ደረጃ መውረድማ የለብን የሚያማችሁ ይመማችሁ ይህንን የሚናገረው የከሰረ እሱ እንኳን ሳይቀር መቅንያቸውን ጠብቶታል እያሉ ነበሩ አሉ የሚናገሩት አንዳንዴ እኮ ይሄን ብናገር ነገ ከነገ ወዲያ ለታሪኬም እንዴት ነው የሚቀመጠው ሞት አይሻልም ከዚህ በዚያ በኩል ቲፒኤልኤፍ ይንቃቸዋል በዚህ በኩል ሻቢያ ዳይፐር በየቀኑ ነው የሚያቀያይራቸው እነዚህ ናቸው እንግዲህ አርበኛ ተብለው የአማራን ህዝብ ትግል የሚመሩት ምን አይነት ትንንሽ ሰዎች የኋላ ቀ የጦርነት ምልክት የተናቀ ነው። ሰው የሚንቅ በቡችሎቻቸው አሁን በቅርቡ የገዟቸው ርካሽ ባሪያዎች አሉ ሁሉ ተጠቅሞ ይጣላቸው። አማራው ተጠቅሞ ይጣላቸው። ግንቦት ሰባት ተጠቅሞ ይጣላቸው። የሆነ ወቅትም ትግራይን ተጠቅሞ ትግራይ ይጣላቸው። ደስፕሬት የሆኑ ርካሽ ዩዝለስ የሆኑ ሰልቫጅ ሰልቫጅ ባሪያዎች ገዝቷል አብይ አሉት ወጥቶ በየሚዲያ የሚጮሁ በቃ ኤቭሪ ባዲ ተጠቅሞ አኝኩ ያለ ዩዝለስ እያለ ጣላቸው። ዴስፐሬት የሆኑ የከሰሩ ቬሪ ቺፕ ባሪያዎች አብይ ገዝቷል እና በነዛ በገዛቸው ባሪያዎች እነዚህ ሰሞኑን ከፍሎ ያመጣቸው ምን ሲሉ ሰማዋሉ ብልፅ ግን ሲልና እየወደቀ አይደለም። ሌላውን የጦስ ዶሮ አታድርጉ። ሰኞ አንድነት አንስታችሁ ማክሰኞ ትጣላላችሁ። ምላችሁ እኮ ለዚህ ነው። አሁን ደግሞ ደንግጠው መጥተው አጽመርስት ምናምን ማለት ጀመሩ። የት ነው የምትገባው? ቁራሽ መሬት ሲል ከረመና አጽመርስታችን፣ የሕልውናችን ማረጋገጫ ነው ማለት። የዛሬው ደግሞ የበለጠ የዚህ የጀና ታደሰ ወረደ። የቃል ኪዳን ሰነድ ብው ነው የሚያረጋት። ይህ ሰውዬ በምቀን ብዛት አብዶ ጨርቁን እንዳይጥል ፈራለታለሁ። ሰሜን ጠሉ ኤርሚያስ አማራ፣ ትግራይና ኤርትራ ላይ እንደ መዥገር ተጣብቋል። በሬ ላይ የተጣበቀን መዥገር ለማስወገድ ዲዲት እንደሚያስፈልግ ሁሉ ሰሜኑ ላይ የተጣበቀው ጋሽ ደርምሳቸውን ለማስወገድ የሆነ ነገር ሳያስፈልገን አይቀርም። ስለዚህ አትችሉም። ምሳ አብራችሁ በልታችሁ መክሰስ አብራችሁ መብላታችሁ ይሄ ነው እውነቱ። ምክንያቱም ከልባችሁ አይደለም የምትገናኙት፣ ግንኙነታችሁም የተቀደሰ አይደለም። ግንኙነታችሁ የጠላት የጠላት ምናምን የሚል ከእናንተ እርስ በራስ ጠላቶች ናችሁ። እርስ በራስ ጠላቶች ናቸው። መቻል አለመቻላችንን ሂድና አስር አለቃ ብርሃኑ ጅሎን ጠይቀው። እንደሰማችሁት ለሆዱ የተሸጠው ኤርሚያስ ምሳሌው ሁሉ ስለ ምግብ ስለ ምሳ ስለ መክሰስ ሆኗል። በዚህ ሰዓት ሊያጠፋን ምሎ ተገዝቶ ከተነሳው ኦህዴድ በላይ ሌላ ጠላት ስለሌለን የአንተን የሴራ ምክር አንሰማም። አንድ ቀን አብይ ምን አለ? አክቹዋሊ የጠረጡ ለአክቲቨስቶቹ ነው፣ እሷን ቀጥሮ ላስገባቸው ርካሽ አክቲቨስቶች። አንድ የቤት ውሻ አለ፣ የታሰረ ውሻ ነው አለ። አብይ መንገድ ላይ ሲያልፍ በሚያልፈው ሰው ሁሉ ይጮኋል አለ። መኪና ሲያልፍ ይጮኋል፣ ምን ሲያልፍ ይጮኋል። እና እንዴ አንተ ለምንድን ነው ባለፈው መኪና ምን ለውጥ ላታመጣ ለምንድን ነው የምትጮኸው? ሲሉት ምናላል ውሻ አይ ምንም ለውጥ እንደማላመጣ ቃለሁ ግን ለጌቶቼ ስራ እንደምሰራ እንዲመስላቸው ነው፣ ዝጮ ለጌቶቼ ስራ እየሰራው እንዲመስላቸው ነው ብሎ ታብዬ ራሱ ተናግሯልና ከማንም ጋ ቢሆን ስትል የቀረንኮ ትላንት እራስ አደለ እንዴ? ከማንም ጋ ተው። ያልተቀደሰ ጋር ብቻ ትፈጽሙን ያልኳችሁ። እኔ ለየትኛውም አካል ጠበቃ አደለው፣ ጠበቃ አደለው ለማንም። ለኢትዮጵያ ነው ጠበቃ። እኔ የሁላችንም ናት ብዬ ነው ማስበው። ወልቃይት ሲባል ጎንደር ከተባለ ትግራይ ጋር ይተሳሰራል። ራያ ሲባል ወሎ ከተባለ አሁንም ከትግራይ ጋር ይተሳሰራል። ፈስ ያለበት ዝላይች ህልም ነው ነገሩ። ከኦህዴዱ ሽመልስ አብዲሳ የተቀበለው መንፈስ ሳይጠየቅ እያስለፈለፈው ነው። ለማንም ጠበቃ አይደለሁም፣ የእኔ ጥብቅና ለኢትዮጵያ ብቻ ነ ይባልልኛል። ወግ ወጉማ ተይዟል። ደራ ከሸዋ ጋር ሲባል ከኦሮሚያ ጋር ይተሳሰራል። መተከል ከጎጃም ጋር ሲባል ከቤኒሻንጉል ጉምዝ ጋር ይሳያል። ቀጣይ ሊመጣ የሚችለውን እልቂት እያሰባችሁት ነው። ቢያንስ ከሶስት ክልሎች ጋር ነገ ከነጎዳ የሚመጣ ጦርነት አለ ማለት ነው። ይሄ ጨለምተኛ ጠንቋይ ምንድነው የሚያማርተው? ጎበዝ፣ አሁን በሱ ቤት ቀሪው ኢትዮጵያዊ ጀግኖችን እንዳይተባበር የነፃነት ትግሉን በጥርጣሬ ዓይን እንዲመለከተው ማስጠቆሩ ነው። አናብስቱ በትረ ስልጣኑ ሲጨብጡ የሚዘረጉ ሲስተምና የክልሎች አወቃቀር አሁን እንዳለው ዘርም መሰረት ያደረገ ስለማይሆን የሚፈጠር ችግር አይኖርም። እነዚህ ቀጥሮ ያስገባቸው ርካሽ ወጥተው በሚዲያ የሚጮሁት ለውጥ ሊያመጡ የሚሰማቸው ኑሯቸው ሳይሆን ለአብይ አህመድ ስራ እየሰሩ ለሚከፍላቸው እየሰሩ ለመምሰል ነው እና እንዲያውም አብይ እኔ እንኳን አላያቸውም። እንደነዚህ አይነት ሉዘርስ ሰዎች ግን ያው ያዩአቸውና ይነግሩኛል። ደውሎ እንድከለይ እኮ እንዲህ እንዲህ አለ ይሉኛል። እንኳን ብልጽግና ሊወድቅ አሏል ቁርጥምጥምጥም ኖርጎ በልቶታል። አብይ ብሎ አለ አሉ እንዴ? ታዲያ ይህን አለ እያልን ያለ ነው። አብይ ሰው በላ ነው እኮኑ እያልን ያለ ነው። በቀደም ዕለት አማራ ክልል ላይ የሰማናቸው እናቶች የአብይ ሰራዊቶቹ እንደሚጠጣሉ እኮኑ እያሉ የሰማናቸው እነዚህ ሰዎች ቢያሸንፉ ቀጣዩም እንደሚሆነው እኔ ባህርዳርም ይገባሉ ብዬ አላስብም። ያኔ እኔ አቆማለሁ። በነገራችን እነሱ አዲስ አበባ ገብተው መንግስት ምናምን ከመሰረቱ ኢትዮጵያን የምትባል ስለምትፈርስ ምን አደርጋለሁ። ሚዲያ የምሬ ነው ላ ይሄ ያስፈራኛል። በአደባባይ መናገር ስላለብኝ ነው የምናገረው። የሚያፈርስ ነገር አናትህን ያፍርሰው የልጁ ስፍራት ልካጧል በአንድ አረፍተ ነገር ውስጥ ስንቱ የሚጣረስ ነገር ነው ያለው? ባህር ዳር አይገቡም፣ አዲስ አበባ ይገባሉ፣ ሀገር ያፈርሳሉ፣ እትትትትት እያለ ሲዘባረቅ የኦህዴዱ ሽመልስ አብዲሳ ራሱ የሚታዘበው ይመስለኛል። እነዚህ ሰዎች ቢመቱ ጦርነት ያልቅና በለስ ቢቀናቸው ሌላ ደግሞ ጦርነት ይጀመራል። ማለት ቀጣይ ጦርነት ነው ያመላከተኝ ነ ቀጣይ እልቂት ነው ያመላከተኝ። ከቤኒሻንጉል ጉሙዝ ጋር እልቂት ትፈጽማለው፣ ከኦሮሚያም ጋር እልቂት ትፈጽማለው፣ ከትግራይም ጋር እልቂት ትፈጽማለሁ። ቢኮስ ይሄ ጉዳይ የህልውና ጉዳይ ነው። የአናብስቱ ነገር ዘንድሮ መድኃኒት የሌለው የራስ ምታት ሆኖበት አናቱን ሊያፈርሰው ነው። ስለ ፋኖ ሲያስብ ወባ እንደያዘው ሰው ያንዘፈዝፈዋል። ሚስቱ ራሱ አንዳንዴ ቤት አልወለውልም፣ ወጥ አልሰራም እያለ ሲያስቸግራት ፋኖን እንዳልጠራብህ ነው የምትለው አሉ። ኤርሚ በስተርጅና የፋኖ ስም ጭራቅ ሆኖበት ሲያባትተው ያድራል እያልን ያለነ ሱ ቲቨስቱ ቁርጭምጭም አርጎ በላቸው ተው ብሎ የሱ አክቲቪስቶች እየነገሩ መቀናቸውን ሰበረ፣ ቅርጥማቸውን ቆረጠበ፣ ምናምን የሚሉ እነዛ የታሰሩ እሾቹ ይህንን ይናገሩ ነበር። እንደ አብይ ጀግንነት አድርገውት ማለት ነው። እሱም እኮኑ እያለ ያለ ነው። አብይ አህመድ የሰዎችን ልጆች እየገደለ ነው። እነሱ አብይ እንዳሸነፍ አድርገው ነው የሚነግሩን፣ ግን አብይን ክራይም እያመኑልን ነው። ቁርጥም ጭማ አድርጎ በላቸው መቃናቸውን አወጣው፣ ቅልጥማቸውን ቆረጠው፣ ምናምናቸውን ጨፋጨፈው ይሉናል። ኤግዛክትሊ አዎ፣ ገሏል። የከብቶች እግር ሁሉ ሳይቀር ቆርጧል። መዋጭርበት ጉዳይ ነው። በታንክም ታንክ ከያዘ በባንክም በሌላም መንገድ የሚሄድበት መንገድ ነው። ስልጣን ላይ ከመጡ ታንኩን ባንኩን ስለሚይዙ ካልሆነ ግን የህልውና ጉዳይ ማለት ባይዘወይ በአካፋም በዶማም በእንጨትም መታገል ማለት ህልውና ነዋ፣ ኤግዚስታንስ ነዋ። ጠላት ይህን ያህል ከተርበተበተ አናብስቱ ሰሞኑን አንድ እርምጃ ወደፊት የሚያስኬድ እንቅስቃሴ ጀምረዋል ማለት ነው። ሁሌም የጀግኖች ምት ሲበረታ የኦህዴድ ጩኸት በቡችሎቹ በኩል ይበዛል። የኤርሚያስ ጭንቀት በዚሁ ከቀጠለ በቅርቡ ድንኳን ጥሎ ለቅሶ ድረሱ ማለቱ አይቀርም። ኤግዚስት አላረግም ወልቃይትን ካላገኘው፣ ራያን ካላገኘው፣ ደራን ካላገኘው መተከልን ካላገኘው የህሉና ችግር አጋጥሞኛል። ስለዚህ መሳሪያ ባይኖረኝ በእጄ ይቧጨራለሁ ነው እያሉ ያሉት። እሱም ስለሆነ ነው እኮ ተዉ፣ አይጠቅምም። ይሄ ጸባጫሪነት ነው፣ ይሄ የትም ርቀት አያስኬድም። በቀደም አንዱ ኤርሜ በብልጽግና ከተጠለፉ ወዲህ ወሬ ሁሉ እጅጃ ላይ ይለዋል። ኤርሚያስም ቀበላ አርጎ እየተነፋነፈ በመጀመሪያ ቃላትህን አስተካከል። ተጠልፌ ሳይሆን በፈቃዴ ነው እጅ የሰጠሁት። እጅጃ ላይ ላልከው ደግሞ ዛሬ ብልጽግናን ስቀበል እጅጅ ካለህ ነገ ደግሞ ወደ ድናምኝ ሲቀበል ሊመረቅ ስለሚችል ከአሁኑ ተለማመደው ብሎ ትርፍ አለ። እንዳሸነፈ አድርገው በሚዲያቸው ወጥተው አለበያ አሸንፏል። ቁጭምጭም አድርጎ በልቶታል። ቅልጥሙን ሰብሮታል። ጉልበቱን መጥቶታል። ቅንቅኖ ቃን ምቃኑ የሚባል ጎልማረውን ሁሉ ጠቶታል ይላሉ። አዎ እዚ እንዳት ሳይ ልክ ነው። ኢቨን ራሱ ይህንን የሚናገረው የከሰረው ውሻ ታስሮ የሚውለው እንኳን መቅኔ መቅኔ ይባላሉ። ይህ የታሰረው ርካሽ ውሻ ቦት ሰባትም ተጠቅሞበት በካልቸሮ ያባረረው ድስፕሪንት የሆነ የከሰረ ቤት ውስጥ ተዘግቶ የሚውል እሱ እንኳን ሳይቀር መቅኔያቸውን ጠጥቶታል እያሉ ነበሩ የሚናገሩት። በልቷል። ሰዎችን ቅኮ ምንለው ለዛ ነው አማራ አንገቱ አንድ ነው። ምን ማለት ነው? ኦሮሞስ አንገቱ አንድ ነው። ምንድነው አንገት? በጣም ያኔ አብኖችም በጦዙ ሰዓት እሱን ነበር አንገታችን አንድ ነው ሲሉ። ምንድነው አንገት አንድ ነው ማለት? እንደ አንድ አንገት ነው የሚንቀሳቀሰው አማራ። በቃ አንድ አይነትነት ነው ያለው። እርስ በርስ ነው የሚተላለቁት። አላልኳችሁ? አንዱ አንዱን እየፈጀው ነው። አንገት ቆልመማቦ መማቦ አውቆ የተኛ ቢቀሰቅሱት አይነቃም። ሆኖብህ ነው እንጂ ምን ማለት እንደሆነ ትርጉሙ፣ የድሮ አለቃ ሀብትሽ እጅህን ይዞ አስተምረሃል። በልከ እንደገና ላስረዳህ። እስክርቢቶና ወረቀት አውጥተህ ማስታወሻ ውሰድ። ትርጉሙ ባጭሩ የአንድ ግለሰብ አማራ መጎዳት የመላው አማራ ሕዝብ መጎዳት ነው ማለት ነው። የኦሮሞ አንገትስ ስንት ነው ላልከው ሽመልስ አብዲሳን ጠይቅ እንጂ ለምን እኛን ትጠይቃለ? ኧረ በስመ አብ! እነዚህ ሰዎች እንደው እኔ አንዳንዴ ደሌቭሎ ፍንትናቸው ራሱ በጣም እኮ ነው የሚገርመው። በአሁን ሰዓት በዘረፋና እገታ ውስጥ በመግባት ነውረኛ ድርጊት ውስጥ ተጠምዶ ይገኛል። ቦታ ያልተቆጣጠረ ዘመቻ፣ መሰረታዊ ለውጥ ያላመጣ ዘመቻ ምን ነው ዘመቻ የሚሆነው? የቅናት መንፈስ የተጣባው ኤርሚያስ በእያንዳንዱ ምሽት የ ፕሮግራሙ ይዘት ተመሳሳይ ነው። ግማሹን ሰዓት ግንባሩን ከስክሶ ይቆዝማል። ግማሹን ሰዓት አማራና ትግራይ ላይ ይዘምታል። ቀሪውን ጊዜ ደግሞ የበሻሻውን ጨቅላ ሲያንቁልጳጳስ ቆይቶ መርሃ ግብሩን ያሳርጋል። እና አስደንግጧቸዋል። ብልጽግና ደንግጧል። መርከቡ እየሰመጠች ነው ብለን መናገራችን በቃ ደንግጦ አሰማርቷቸዋል። አብይ አሸናፊ ነው በሚል አሽባሪያዎች የተገዙዋሉ። አሁን ዩዝለስ እጀሶ ባጭ ዩዝለስ፣ እንዱ ሚናቸውም ቤታቸውን ማስተዳደር የማይችሉ ቤት ውስጥ ተዘግተው የሚውሉ አሜሪካ ሀገር ተቀምጠው የአሜሪካን ሲስተም ኑሮውን የማያውቁት የተበጫጨቀ መጽሐፍ ገዝተው ብጭቅጭቅ ያለ ብዙ ፔጁ የተወሰደበት መጽሐፍ ገዝተው ጀስት ሳመሪውን በማንበብ መጽሐፍ እንዳነበቡ አድርጎ ይናገራሉ። ብልጽግና እየወደቀ ነው፣ ብልጽግና መውደቅ አፋፍ ላይ ያለው ጣር ላይ ነው ያለው። ትላንትና አንሶላ ካልተጋፈፈን ስትሉ ከርማችሁ ከኛ በላይ ላሳር ዋነኛ ጠላታችን እከሌ ነው ተባብረን እንምጣ ምናም ስትሉ ከረማችሁ እና አስመርስታችን እንዲናይ የሚያደርግ ታሪካዊ ጠላታችን ላይ ተናናዩ አላቸዋል። ይህ ማፈር ደና ሰንብት እኮ ነው። እናንተ ጋ ያሉ ዛሬ መታችሁ ጩዋት እኮ ነው የምትቀሙ። ጩዋቴን ቀሙኝ እስኪ ልብ ግዛና፣ ሰሜን ሰሜን ማለቱን ትተህ የአንተ የምትለው ጋር ሄድ ለነገሩ ማንነ ማንነትን የከዳ ወፍዘራሽ ነገር ነው። ለራሱ ክብር የሌለው እንደ ሁኔታው ማንነቱን እንደ ሶስት እየቀያየረ ላጎረሰው የሚጮው ሰው ድሮስ ምን ወገን አለው? አይደብርም ወዘተ ወዘተ የምትሉት ነገር ብዙ ርቀት የሚያስኬዳችሁ አይመስለኝ ኦርጌት አባውት ፌዴራል መንግስት፣ ብልጽግና ምናምናምን እሱን ተውት። እዛው ባህር ዳር ዩኒቨርሲቲ ውስጥ ምክክር ኮሚሽኑ ከስንትና ስንት ወረዳዎች አምጥቶ እያወያየን ያሉ ተረት ተረታችሁን ይዛችሁ ወደ ሲኦል ትወርዳላችሁ እንጂ ምክክር ጅንጃንካ ምትሉት የልጆች ጨዋታ የሚፈይደው ነገር የለም። ግፈኞችን የምድር ጋሬጣ ቢዘላቸው የህሊና ሾህ ይወጋቸዋል ይባላል። የኤርሚያስ ጣፈንታም ይሄው ነው። ከጋሬጣው ወይም ከህሊና ሾህ አያመልጥም። የአብይ መንግስት መጨረሻው ላይ ያለው፣ ጣር ላይ ነው ያለው፣ እየተፈራገጠ ነው ያለው። ሰሞኑን ደግሞ ፋኖ አመድ ነው ያደረገው፣ አመድ፣ አመድ፣ አመድ በየቦታው የአብይ ሰራዊት ተማር፣ ከደቡብ ከምናምን ሰብሱ ያመጣቸው የድሀ ልጆች አመድ ሆነዋል፣ አልቀው። ያልጠበቀው ሽንፈት፣ ያልጠበቀው ውድቀት፣ ያልጠበቀው ክስረት ገጥሞታል። ሰሞ ነው አመድ ያደረጉት። የሚያሳዝነኝ አመድ የሆነው አብይ አህመድ አደለም። የድሃ ልጅ፣ የምስኪን ልጅ እናትና አባት አፈርድ ሞግጦ ያሳደገው አድጎ ለቁም ነገር ይደርስልኛል ያለው ልጁ ነው። በምድረ በዳ የቀረው የረገፈው። ተላላኪነታችሁን አቁማችሁ እንዴት ለዛ ሕዝብ ዘላቂ ሰላም እናምጣ ብላችሁ ወደ ውይይት፣ ወደ ንግግር፣ ወደ ድርድር ብትመጡ ነው እኔ መመክራችሁ። በራሱ ችሎ ቆሞ የሚሄድ ትግል አደለም። የጀርባ ጥንት የለው። የግዴታ ታካኪ ነው። ሁሌ እንደምላችሁ የፓራሲቲካል ሆስት ሪሌሽንሽፕ ነው የሚያማችሁ። የጀርባ ጀርባ አጥንት ሰበር ጋሻ ቡጀደይ ዛሬ አልተረፈም። ቀደም ሲል እንደሰማችሁት አንገቱ ተቆልምሞ አናቱ ፈርሶ አሁን ደግሞ አጥንቱ ተሰብሮ ምኑን ሰው ሆነው። ለማንኛውም ግን ጥገኛው ማን እንደሆነ የምናውቅ እናውቀዋለን። ድጎማ ካልተደረገለት በስተቀር ኑሮውን መግፋት የማይችል ጥገኛ ከአንተ በላይ አለ እንዴ? እውነቱ ነው የምናገረው። የሆነ አካልን ካልታከከ መቆም አይችልም። በራሱ ሚዲያቸው ሊጨፍር ይችላል። ውጭ ሀገር፣ ባለ ዲሲ፣ ዴንቨር ባለ ሚዲያ ይጮሁላችኋል። ብራቮ ሰሜኑ ምናምን መጣ፣ ሌላው አካል ጨነቀው ምናምን ይሏችኋል። ከቀደመ አንዱን የዲሲ ግብረ ኃይል መንገድ ላይ አይቶ በድንጋጤ ሲሮጥ ልቡን ጥሎት ያች መከረኛ ሚስቱ ነጭ ፈልጋ ከዛን ቀን ወዲህ ሚስቱ ወደ ስራ ስትሄድ ከውጭ ትቆልፍበታለች አሉ። በር ተዘግቶበት ስለሚውል ቤት ውስጥ በቅሎ ፀሐይ እንዳጣ ተክል ፊቱ እየገረጣ መጧል። እንዲያውም እንደሰማሁት ከሆነ ፀጉሩ የሸብቶ ሳይሆን በፀሐይ ብርሃን እጥረት ገርጥቶ ነው ማለት ጀምሯል አሉ። ያልጠበቀው፣ ያላሰበው፣ ውርቀት፣ ሽንፈት፣ ውርደት ነው ይቀጠ ያስበውን በቀ ሊገምተው አልቻለም። በሁሉም አቅታቸን ብትንቱን ያወጣል የአብይን ሰራዊት በዚህ አብይ አህመድ ተደናግጧል፣ ግራ ተጋብቷል። አመድ አድርጎ እንዴት አድርጎ ያንን ሽንፈት ይቻለው? ስለዚህ ወጣና ጀነራል ምግበይ ነው ጀነራል ምናምን ነው እያለ በቃ የፈሪ በትር። አብይ አህመድ ከውሸት በስተቀር የሚያውቀው ነገር የለም። ሟሸት የመተዳደሪያ ደንቡ ነው። መንፈሱ ያ ነው። የአብይ አህመድ መንግስት ዳይቨርት ለማድረግ የፋንዶ የደረሰበትን ጥቃት ሽንፈቱን እንዴት አድርጎ ይቻለው? ጅላንፎ አለ ጅላንፎ። ምንም አገናዘብ የከበደው ያላንተ ጀግና አንድም ሰው ይቀር እንዋጋለን የሚል ዲያስፖራ፣ ተቀምጠሽ ልጆችሽን እያሳደግሽ ላይፍሽን እየቀጨሽ ትትትትት ካልሽ በኋላ ድራፍት ልትጠጭ ወጣሽ ጥሬ ስጋ እየቆረትሽ እየበላሽ እድሜ ልክሽን የዲያስፖራ ጀነራል። የጋሻ ጀራ ልጅ ትልቁ ችግር አቋሙን እንደ ቲሸርት በየጊዜው መቀያየሩ ብቻ ሳይሆን በአቋም የጸኑትን ትናንት ባስቀመጥናቸው ቦታ የሚገኙትን ሰዎች ሞኝ ናችሁ ምንም አታውቁም እያለ ማንቋሸሹ ጭምር እንጂ። የሚገርመው ነገር የራሱን ነውር ሌሎች ላይ ይለጥፋል። ራሱ አብክቶ በጋገረው ወንጀል ንጹሐንን ይከሳል። የራሱን ኃጢአት ጻድቃን ላይ ያሳብባል እና አማራ በሙ ያልቅና አንድ ሰው ይቀራል። ጅራሬውን እንደሚያስደስት ይገባኛል። እኔ ጅራሬ ጋ እንዲመጣ ግን አልፈልግም። የባንዳነት ጫፍ፣ የአላዋቂነት ጫፍ። በዚህ ደረጃ መውረድማ የለብንም። የዝቅታ ጫፍ ላይ የዝቅታው እስር ነው ም ኤርሚያስ የዝቅታ መለኪያ ውሃ ልክ ነው። የባንዳነት ያው ምሳሌ ነው። የጥራዝ ነጠቅነት ማሳያም ነው። በዚህ ደረጃ እንውረድ የሚለው አሁን ከወደቀበት በታች ወዴት መውረድ ፈልጎ ነው? ወርደህ ወርደህ ስለጨረስ ከዚህ በታች ለመውረድ ብትፈልግ እንኳ የተፈጥሮ ህግ አልፈቅድልህም። የጅብ ቆዳ፣ የጅብ ግልገል፣ የጅብ ምናምን ሁሉ ማለት ጀመረው። ወደ መተት፣ ወደ ድግምት አስቡ እስኪ ፓርላማ ቁጭ ብሎ አንድ ሀገር መሪ በጣም ስለ ድግምትና ስለ መተት ሲያወራ፣ ስለ ጥንቆላ ሲያወራ ኪኒ ማጭ ያቺ ንግግር የአብይ አህመድን በቃ ልኩን እንደምታሳየ። አብይ አህመድ ልኩ እሱ ነው ስለ ጥንቆላ፣ ስለ መተት፣ ስለ ምናምን ስለ ተራወሬ ማውራት ነው። ግን ያንን ሁሉ ሌቻለበት ምክንያት ትልቅ ትልቅ ስቃት ትልቅ ሽንፈት ትልቅ ውርደት ትልቅ ውድቀት ደርሶበታል። ምን አይነት አላዋቂነት እንዳለ ምን አይነት ስሜታዊነት እንዳለ አቀዋለሁ። ነገ ከነጎዲያ ኮስት የሚያደርገኝ ብሎ እንኳን አለማሰብ እንዳለ አቀዋለሁ። ነገር አንዳንዴ እኮ ኮስት ቤኔፊት አናሊሲስም ይሰራል የሆነ ነገር፣ ይሄን ብናገር ነገ ከነጎዲያ ለታሪኬም እንዴት ነው የሚቀመጠው? እኔስ ነገ ሳየው እንዴት ነው የሚሰማኝ? ወቸው ጉድ እናንተው። ኤርሚያስ ስለ ነገ ታሪኮ ሲጨነቅ እንደማየት ይህም ብል ሰው ምን ይለኛል ብሎ ሲናገር እንደመስማት አስቂኝ ቀልድ የለም። የሚዲያም ፍልፍሉ ራሱ እንደዚህ ያለ የተራቀቀ ጆክ ከቀለደ ቆይቷል። ሁሌም ማጀረው ሲቦተረፍ ረፍስ ሰማ ከልቤ ለመሳቅ አስብና ጎረቤት እንዳረብሽ እያልኩ ተወዋለሁ። አጠራቅሜ እዣ አንድ ቀን ወጣ ብዬ ስቀዋለሁ። ሞት አይሻልም። ከዚህ የኋላ ቀርነት ምልክት የግል ማስታወሻችን ላይ ከነማ ጋር ነበር የነበር ነው የሚለውን ነገር ያኔ እናሳያል። ምን አይነት አመለካከት፣ ምን አይነት አስተሳሰብ፣ ምን አይነት ትንንሽ ሰዎች ይህን ሰውዬ ግን ዛሬ ምንድነው ያስቃሙት? ጎበዝ ያ ስየም ተሾመ መችን መጠቀሚያ የለውም። አሁን በቀደም ለታ ጫት ላክልኝ ሲለው ብርሃኑ ጁላ ሎሎ አድርጎ የተፋውን መቃብር ላይ የበቀለ ጫት ፀሐይ ላይ አድርቆ አስፈጭቶ ልኮለታል። ኤርሚያስ የዋሁ ጫት አገኘሁ ብሎ ሰሞኑን የአስር አለቃ ብርሃኑን ሎሎ እንደ በሶ እየበጠበጠ በድራፍት ማቅረቢያ ብርጭቆ ደብል ደብሉን ነው የሚወስደው አሉ። እናትፍረዱበት ጫቱ ነው እንደዚህ ያናገረው። ያላለው ነገር የለም ፍቅር እስከ መቃብር ያለውን ታሪክ ሁሉ አመጣ። ደንቆሮዎች ጋር ነው የምንታገር ሁሉ አልምያ እነዚህ ደንቆሮ ነው የምንዋጋቸው ያላቸው። በዛ ደረጃ የሚመቱት ከሆነ እኔ እነሱ ደንቆሮ የሚሏቸው እንደፋኑ ከሆነ በቃ መማር አያስፈልግማ። ያንን አይነት ጀግንነት፣ ያንን አይነት ድል የሚያደርግ በደንቆሮች ነው የታሸነፈ ማለት ነው። እነሱ ያን ያህል ጥቃት አድርሰውበት ደንቆሮ ከሆኑ የተጠቀው አብይ አህመድማ ምንድን ነው የሚባለው ማለት ነው? ከደንቆሮ በታች ነው የሚሆነው ማለት ነው። ተቃዋሚዎቹን የሆነ ነገር ሲጠራቸው አብይ አህመድ ከዛ ሌብል በታች ነው ደንቆሮ ካለ እሱ የተናቀነው ነው። የተናቀ ሰው ምን አይነት በኪሳቸው ሰውን ስልጣን ምናምን እያሉ ግን በኪሳቸው ቅርሰ ጉልላት ይዘው ሲዘሩ የነበሩ ሰዎች አብረው እንደነበሩ ጠሽ ጠሽ ከሌለ ዜና የለም ብለው የሚሉ ሰዎች አብረው እንደነበሩ ጭር ሲል አልወድም አብረው እንደነበሩ ግን በማስታወሻችን እናሳያችኋለን። ለዛሬ ቀደዳህ ደግሞ ልካብጅለት እንጂ ሞልቶ ገደቡን አልፎ እየፈሰሰ እኮ ነው ወገኛ። ዘንድሮማ አንተ መጽሐፍ ጽፈህ እኛ ገዝተን ልናነብ ማለት ነው። ዘመኑን በሙሉ ከግፈኞች ጋር የተባበረ የነሱ ብርሃን ጉዳት ግድ የማይሰጠው ሆዳም ምን ታሪክ አለው እና ግለ ታሪክ ይጽፋል። አንደኛ የተተፉ ናቸው። በዚያ በኩል ቲፒኤልኤፍ ይንቃቸዋል። በዚህ በኩል ሻቢያ ዳይፐር በየቀኑ ነው የሚያቀያይራቸው። ምንድን ናቸው እነዚህ? ቁመናቸው እነዚህ ናቸው። እንግዲህ አርበኛ ተብለው የአማራን ሕዝብ ትግል የሚመሩት የኮሎኔል መንግስቱ ኃይለማርያም ልጆች ናቸው። ተለላኪ ባንዳዎች ተመሳስለው ሰርገው ገብተው የአማራን ፖለቲካ ማቡካት ድሮ ቀረ። ምርቱ ከገለባው፣ ስንዴው ከእንክርዳዶ ተለይቷል። ለማንኛውም ግን አይዞህ የበታችነት ስሜት መገፋት ብዙ ያናግራል ግድ የለም። አንተ አማራን በጅምላ ዝለፍ። እኛ ግን ጥፋተኞችን ለይተን እንተቻለን እንጂ ኦሮሞ የሆነን ሁሉ በጅምላ አንዘልፍም። አብይ አህመድ የተናቀ ስለሆነ አብይ አህመድ አንድ ቦታ ይጠበቅ እዚያ አራት ኪሎ ስ የተቀመጠ መሀይም ቁጭ ብሎ አለም ነው የሚስቅበት። የሚያሳየው ሀው ኢግኖራንቲ ምን ያህል ፈሪ፣ ምን ያህል ደንቆሮ፣ ምን ያህል ማህይም፣ ጀኔሬሽኑ ውስጥ የማይኖር በጣም ኋላ ቀር መሆኑ ማሳያ ነው። የመሸነፉ የመዋረዱ ምልክት ይሄ ነው። እኛ አገር ግን ደንቆሮ፣ ማህይም የመጽሐፍ እጅ ፔጅ እያነበቡ የቤት እስረኞች፣ የረጅ ውሾች ሲሉ ቢሆኑ በሚዲያ ወጥቶ አብይ አሸንፏል አሉ ነው። አብይ ተሸንፏል፣ አብይ ተሸንፏል። ከዚህ የበለጠ ውርደት የለም።